ድንግል ሆይ! አንገታቸውን እንደሚያገዝፉ እንደ እብራውያን ሴቶች ልጆች በዋዛ ያደግሽ አይደለሽም፤ በቅድስናና በንጽሕና በቤተ መቅደስ ኖርሽ እንጂ። ድንግል ሆይ! ምድራዊ ሕብስትን የተመገብሽ አይደለም፤ ከሰማየ ሰማያት የበሰለ ሰማያዊ ሕብስትን ነው እንጂ። ድንግል ሆይ! ምድራዊ መጠጥን የጠጣሽ አይደለም፤ ከሰማየ ሰማያት የተቀዳ ሰማያዊ መጠጥን ነው እንጂ። ቅዳሴ ማርያም አባ ሕርያቆስ እንደተናገረው፣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ ሦስት በዚች ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም ሶስት ዓመት ሲሆናት ወደ ቤተ መቅደስ የገባችበት ነው እርሷም ለእግዚአብሔር የስዕለት ልጅ ነበረችና እናቷ ቅድስት ሐና ልጅ የሌላት ስለሆነች በቤተ እግዚአብሔር ውስጥ ከሴቶች ተለይታ ርቃ ትኖር ነበረ ሽማግሌ ከሆነ ከኢያቄም ከባሏ ጋርም እጅግ የምታዝን ሆነች እግዚአብሔርም ኀዘናቸውን ሰማ ቅድስት ሐናም እንዲህ ብላ ለእግዚአብሔር ተሳለች የሰጠህኝን ፍሬ ለእግዚአብሔር አገልጋይ አደርገዋለሁ። ቅድስት ድንግል እመቤታችን ማርያምንም በወለደቻት ጊዜ ሦስት ዓመት በቤቷ ውስጥ አሳደገቻት። ከዚያም በኋላ ከደናግል ጋር ትኖር ዘንድ ወደ ቤተ መቅደስ ወሰደቻት። በቤተ መቅደስም ምግቧን ከመላእክት እጅ እየተቀበለች አስራ ሁለት ዓመት ኖረች ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም መጥቶ ከእርሷ ሥጋን እስከ ነሣ ድረስ ከሴቶች ሁሉ የተመረጠች ይች ናት። በቤተ መቅደስም በመኖር ሁለት ዓመት ሲፈጸምላት እርሷ ለእግዚአብሔር የተሰጠች የስዕለት ልጅ ናት እና ለሚጠብቃት ይሰጧት ዘንድ ካህናት እርስ በርሳቸው ተማከሩ። በሴቶች ላይ የሚደርስ በእርሷም ላይ ይደርስባታል ብለው ስለሚፈሩ በቤተ መቅደስ ውስጥ ይተዋት ዘንድ ለእርሷ ትክክል መስሎ አልታያቸውም። ስለዚህም ሊጠብቃት ለሚገባው በእርሷ ላይ እጮኛ ሊያኖሩ ወደዱ። ከዚህም አስቀድሞ ሊቀ ካህናት ዘካርያስ መቤታችን ቅድስት ድንግል ማርያምን ልጅ ማርያም ሆይ አንቺ አድገሻልና ለአካለ መጠን እንደደረሽ ዕወቂ። ልትታጭ ተወጃለሽን እግዚአብሔርን የሚፈራ መልካም የሆነ የተባረከ ጎልማሳ እንፈልግልሽን ወይም በሕይወትሽ ዘመን ሙሉ ሁሉ በቤተ መቅደስ ተቀምጠሽ እግዚአብሔርን ልታገለግዪው የምትሺ ከሆነ ከሴቶች ላይ የሚደርሰው በሚደርስብሽ ወራት ወደ ቤተ መቅደስ ደጅ ከመግባት ትጠበቂ ዘንድ በኦሪቱ የተጻፈውን የእርግማን ሥርዓት በአንቺ ላይ እንሠራለን አላት። እመቤታችን ቅድስት ድንግል ማርያምም እነሆ እኔ የእግዚአብሔር አገልጋይ በፊታችሁ ነኝ፣ ደግሞም አባትና እናት የሉኝም። ስሙ ቡሩክ ምስጉን ከሆነ ከእግዚአብሔር በታች በእናትና አባት ፈንታ እናንተ ናችሁና የእግዚአብሔርን ትእዛዝ እንደምታውቁ አድርጉ ብላ መለሰች። ካህናቱም ማኅበሩም ሁሉ ዘካርያስን ወደ ቤተ መቅደስ ገብተህ ስለዚች ብላቴና ማርያም ወደ እግዚአብሔር ጸልይ አሉት። ዘካርያስም ገብቶ ሲጸልይ በዚያን ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለው። ዘካርያስ ሆይ ወጥተህ ከዳዊት ወገን ሚስቶቻቸው የሞቱባቸውን ሁሉ ወንዶችንም ሰብስብ፣ የእያንዳንዱን በትር ከስሙ ጋር ውሰድ ቤተ መቅደስን በምሽት አግብተህ ወደ እግዚአብሔር ጸልይበት በነጋ ጊዜም በትሮቻቸውን አውጣ እግዚአብሔርም በበትሩ ላይ ምልክት ለገለጠልህ ለዚያ ሰው ማርያምን ተቀብሎ ሊጠብቃት ይገባዋል ካህኑ ዘካርያስም ወጥቶ አንድነት ለተሰበሰቡ ሕዝብ የእግዚአብሔር መልአክ የነገረውን ነገራቸው በዚያንም ጊዜ ከዳዊት ወገን ጎልማሳ ቢሆን ሽማግሌም ቢሆን ሚስቱ የሞተችበት ሁሉ በኢየሩሳሌም ወዳለ ቤተ መቅደስ ይሄድ እያሉ አዋጅን ዙረው የሚናገሩ በእስራኤል አገር ላከ። ከዳዊት ወገን የሆነ ጠራቢው ዮሴፍን በሰማ ጊዜ በትሩን ይዞ ከናዝሬት ወደ ኢየሩሳሌም ሄደ። ካህኑ ዘካርያስም የሁሉንም በትሮች ተቀብሎ ስማቸውን በላያቸው ጻፈ፣ ቁጥራቸውም 1985 ሆነ። ዘካርያስም በትሮቹን ወደ ቤተ መቅደስ አስገብቶ ወደ እግዚአብሔር ጸለየ፤ እንዲሁም ሰዎች ሁሉ ከቤተ መቅደስ ውጭ ቆመው ይጸልዩ ነበር። ዘካርያስም ጸሎቱን በፈጸመ ጊዜ ለእያንዳንዱ በትራቸውን አውጥቶ ሰጠ። ጠራቢው ዮሴፍም በትሩን ሊቀበል በቀረበ ጊዜ ከእርሷ ነጭ ርግብ የመሰለች ተገለጠች እየበረረችም ሂዳ በጠራቢው ዮሴፍ ራስ ላይ ተቀመጠች። ካህናቱና ሕዝቡ ሁሉ አይተው እጅግ አደነቁ፣ ምስኩን የሆነ እግዚአብሔርንም አመሰገኑት። ዘካርያስም ዮሴፍን ዮሴፍ ሆይ ከእግዚአብሔር የታዘዘ መልአክ እንደተናገረ ድንግል ማርያምን ወደ ቤትህ ወስደህ ጠብቃት አለው። ዮሴፍም ቅድስት ማርያምን በካህናት እጅ ተቀበላት፣ ከእርሱም ዘንድ ኖረች። ከዚህም በኋላ የመላእክት አለቃ ቅዱስ ገብርኤል ስለ እግዚአብሔር ልጅ ከእርሷ ሰው ሆኖ ስለመወለዱ በዮሴፍ ቤት አበሰራት። ለእግዚአብሔር ምስጋና ይሁን እኛንም በአማላጅነቷ ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚች ቀን የሊቀ መላእክት ቅዱስ ፋኑኤል የበዓሉ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን እኛንም በቅዱስ ፋኑኤል አማላጅነት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ታኅሣሥ አራት በዚህ ቀን የሊቀ ሐዋርያት ቅዱስ ጴጥሮስ ወንድም የተመሰገነ ቅዱስ ሐዋርያ እንድርያስ በምስክርነት አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በታኅሣሥ ሦስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት በዓታ ለእግዝእትነ ማርያም፣ ኢያቄም ወሐና፣ ቅዱሳን ካህናት ዘካርያስና ስምዖን፣ ቅዱስ ፋኑኤል ሊቀመላእክት አቡነ ዜና ማርቆስ ጻድቅ። ወርሃዊ በዓላት አቡነ መድኃኒነ እግዚእ ጻድቅ ዘደብረ በንኮል፣ አባ ሊባኖስ ዘመጣ ጠቢቡ፣ ቅዱስ ቄርሎስ ወይም አምደ ሃይማኖት። ድንግል ሆይ! አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለሽም፤ በቅድስናና በንጽሕና በቤተ መቅደስ ኖርሽ እንጂ። ድንግል ሆይ፣ ምድራዊ ሕብስትን የተመገብሽ አይደለሽም፣ ከሰማየ ሰማያት የበሰለ ሰማያዊ ሕብስትን ነው እንጂ። ድንግል ሆይ፣ ምድራዊ መጠጥን የጠጣሽ አይደለሽም፣ ከሰማየ ሰማያት የተቀዳ ሰማያዊ መጠጥን ነው እንጂ። ቅዳሴ ማርያም አባ ሕርያቆስ እንደተናገረ የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን ክፉውን ያርቅልን በጎን ያቅርብልን። ወርኀ ጾሙን በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ልደቱ ጥምቀቱ በሰላም ያድርሰን። ይቅርታውን ቸርነቱን አያርቅብን። ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ያሳትፈን። መዓቱን በምሕረት ቁጣውን በትዕግስት ይመልስልን። ከታዘዘ መቅሰፍት ከነደደ እሳት በቸርነቱ ያትርፈን። ጸሎታችንን ልመናችን ይቀበለን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን።